የሰሜን ዕዝ የጀግንነት ተጋድሎ ክፍል አስራ አራት እነሆ ተጀመረ። በህዋት የክህደት ጥቃት ወቅት በግዳጅ ቀጠናቸው ያለውን ሁኔታ በማንበብ ከባድ ውሳኔ የወሰኑ ክፍሎች ነበሩ። በድንበር ላይ በቀብረ ጉድጓድና በበረሃ ሆነው ሀገራቸውን ይጠብቁ የነበሩ የአራተኛ ሜካናይዝ ክፍለ ጦር አባላት የተወሰኑ ክፍሎች ማለትም የአስራ አንደኛ እግረኛ ክፍለጦር የተወሰኑት የ2ኛ እግረኛ ክፍለ ጦር አባላት የተወሰኑት የ23ኛ እግረኛ ክፍለጦር የተወሰኑት የ31ኛ ክፍለጦር አባላት እግረኛ ክፍለጦር የተወሰኑት ወደ ኤርትራ በስልታዊ ማፈግፈግ ራሳቸውን እየተከላከሉ በመውጣት ራሳቸውንም ሆነ የታጠቁትን የቶር መሳሪያ ለህዋት የሥራ ፖለቲካ ዕቅድ ማሳካያ እንዳይሆን አድርገዋል። እዚህ ላይ የኤርትራ ህዝብና መንግሥት እንዲሁም ሰራዊቱን የማመስገን የግድ የሚል ይመስለኛል። ምክንያቱም ሰራዊቱን ተቀብሎ በፍቅር በማስተናገድ በተገላቢጦች በጠላትነት ሲታይ የነበረው ሰራዊት ወዳጅ መሆኑን ያስመሰከረበት የታሪክ ክስተት ተፈጠረ። በዚህ ክስተት የኢትዮጵያ ህዝብና መንግስት እንዲሁም የመከላከያ ሰራዊቱ በእጅጉ የተነሱትበት የጥሩ ጎረቤት ተግባር የነበረ መሆኑ ለሁላችንም ግልጽ ነው። ይህ ደግሞ ዝም ብሎ የመጣ ሳይሆን ሀገራዊ ለውጡን ተከትሎ የሰላም ስምምነቱና የመንግስትና ህዝብ መቀራረብ እየወለደው መሆኑ ግልጽ ነው። ይህ የሰራዊቱ ውሳኔ በዋትም ሆነ በሰራዊቱ ውስጥ የነበነበሩና በወጡት የትግርኛ ተናጋሪ ዘንድ በፍጹም ያልተጠበቀ ውሳኔ ነበር የህወሓት አመራሮች በአንዳንድ ቦታዎች በለልዩ ኃይላችን ከመከላከያ ጋር ተስማምተናል መሳሪያ ለመረካከብ ነው የምትሄዱት በሚል እንደላኳቸውና ከሰራዊቱ ጠንካራ ውጊያና ራስን የመከላከል ተግባር ይገጥመናል ብለው እንዳላሰቡ በወቅቱ ተናግረው ነበርም በወቅቱ ሰራዊቱ ያደረገው ራስን የመከላከልና የሚመክት ውጊያ ሲገጥማቸው መደናገጥና ግራ መጋባት ውስጥ እንደገቡ ከንግግራቸው ለመረዳት ይቻላል ጀግኖቹ የመከላከያ ሰራዊት አባላት ግን ሁኔታውን በመረዳት ፈጥነው ከሀያ ዓመት በላይ እንደ ጠላት ሲታዩ ከነበረው የኤርትራ መንግሥት ሰራዊት ጋር ዝምድናቸውን በማደስ ወደ ኤርትራ መሬት ገብተዋል። ከእነዚህ ክፍሎች በቡድንና በግለሰብ ከነበረው በርካታ የጀግንነት ታሪክ ውስጥ ለማስተማሪያነት እንዲሆን የተወሰኑትን ክፍሎችና ግለሰቦች ብቻ አቅርቤአለሁ። በክስተቱ በርካታ ከፍተኛ መኮንኖች፣ መስመራዊ መኮንኖችና ባለሌላ ማረግተኞችና ብዙሃን በአንድ ሐሳብ በጋራ በመሆን ተቀናይተው በመስራት እጅግ በጣም ጥሩ የሚባል ተጋድሎ እያደረጉ መሆናቸው ታሪክ የሚመሰክረው አቅ ነው። እዚህ ላይ ልብንን ላይ የሚገባን የትግርኛ ተናጋሪ ሆነው ከውሃት የማታለያ ቀለበትና የብሔርተኝነት ቀፎ ወጥተው የሀገር እንጂ የክልል ወታደር አይደለንም ብለው በመከራከር ኢትዮጵያዊነታቸው የሚበልጥባቸው መሆኑን ያስመሰክሩ ዜጎች መኖራቸውን የኢትዮጵያ ሕዝብ በተለይ ደግሞ የመከላከያ ሰራዊታችን ሊያውቅና ሊገነዘብ ይገባል። የአትፊም ቡድን በጀግንነት ከተዋጉና በስልታዊ ማፈግፈግ ወደ ኤርትራ በመውጣት ሰራዊታችንና የውጊያ ቁሶችን ያዳኑ በኋላም በሕግ ማስከበር ዘመቻው ከፍተኛ ተጋድሎ ያደረጉ የ31ኛ ክፍለ ጦር አባላት ከኮሎኔልስ ባለ ሌላ ማዕረግ የነበሩ ጀግኖች ብዙ ናቸው። እነዚህ ጀግኖች በኤርትራ ምድር እንደገና ተደራጅተው በሕግ ማስከበር ዘመቻው ከሰሜን ኢትዮጵያ ወደ ደቡብ አቅጣጫ የተደረገው የማጥቃት ውጊያ ከፍተኛ ተጋድሎ መፈጸም የውሃትን ታጣቂ ኃይል ለመደምሰስና ለመማረክ ችለዋል። ኤርትራ የተሻገሩ ክፍሎች ሙሉ የሰውና የመሳሪያ ያህላቸውን በመያዝ ነው የተሻገሩት። እነዚህ የጦር ክፍሎች ወደ ኤርትራ ሊገቡ የቻሉት በወቅቱ በነበሩት ኮሎኔሎች፣ ሻለቆች፣ መስመራዊ መኮንኖችና ና ባለሌላ ማዕረግተኞች በየክፍላቸው በወሰዱት እየተቀናጀ ወሳኝና ጀግንነት የተሞላበት ውሳኔና እርምጃ ነው። ኤርትራ ውስጥ ገብተው እንደገና ተደራጅተው ተመልሰው ይህንን ፈጣን ድል ለማምጣት ካስቻሉን ክፍሎች ውስጥ ግንባር ቀደሙን ቦታ የሚይዙ ናቸው። ኤርትራ ከተገባም በኋላ ይዘውት የወጡትን የሰው ኃይልና መሳሪያ እንደገና በማደራጀት የተቋቋመው ኔጥር ክፍል እየመሩ አኩሪ ድሎችን እያስመዘገቡ በተለያዩ አውደ ውጊያዎች ላይ እያዋጉ የቆሰሉ በክብር ህይወታቸውንም በመስዋዕትነት የከፈሉ አሁንም አመራር ደረጃ ያሉ ከፍተኛ አመራሮችና በሌላ ማረቅተኞች የተፈጠሩበት ክፍል ነው። ጀግኖች በክብር ሲሰዉ፣ ሌሎች ጀግኖች በክብር የሚፈጠሩበት ጊዜም በስፋት ተስተውሏል። ከእነዚህ ጀግና ህዶች ውስጥ አንዷ የ412ኛ ሻለቃ ናት። ሻለቃዋ በአራት ሻምበሎችና በሻለቃ አስታፊ የተዋቀረች ሻለቃ ናት። ዋነኛ ተልእኮዋም በገላ ግንባር ለዕዙ ዋና መቼ ያህል በመሆን ከዳሩ ለ2011 ዓ ም ጀምሮ የሬጅመንት አደረጃጀት ተቀይሮ የብርጌድ አደረጃጀት ሲፈጠር 412ኛ ሻለቃ አባል በመሆን በትግራይ ክልል ማዕከላዊ ዞን እገላ ወረዳ ልዩ ስሙ ሶፎ በተባለ ቦታ የጦር ሰፈር መስረታ ሀገራዊ ተልኳን እየተወጣች ነበረች። የ412ኛ ታንከኛ ሻለቃ አባላትም ከለውጡ ማግስት ጀምሮ የውሃት የጥፋት ቡድን እንቅስቃሴ ከጊዜ ወደ ጊዜ እየተባባሰ እየሄደ እንዳለ የተረዱ ናቸው። የሁለተኛ ሻለቃ አባላት የውሃትን እንቅስቃሴ በተራጀ መንገድ በጥብቅ ይከታተሉ ጀመር። የጥፋት ቡድኑን ለመከታተል ያመቻቸው መንገድ በህቡ ወይም በሚስጥር አደረጃጀት ፈጥረው መስራት ጀመሩ። ይህ አደረጃጀትም በዋነኝነት የትግርኛ ተናጋሪዎችን ለመከታተል በሚመች መንገድ የተፈጠረ አደረጃጀት ነበር። በተለይም የሻለቃ አዛዡ የሻለቃ አስተዳደሩእና ሁለቱ የሻምበላ አዛዦች ትግርኛ ተናጋሪዎች ስለነበሩ እነሱን ለመከታተል በሚያስችላቸው መንገድ በማደራጀት ስራቸውን በሚስጥር ጀመሩ። ስራውን ሲጀምሩ ግን ማንም በማያውቀው መንገድ እንዲፈጸም ተስማምተው ተልእኮ ተከፋፍለው ነበር። በዚህ መሰረት የሻለቃዋ ምክትል አዛዥ ልጅ ሆነው ሻምበል አስቻለው ሌላ ቋንቋ ተናጋሪ ስለሆነ ከኮሚቴዎቹ ጋር እና ከእሱ በላይ ካለው አካል ጋር ያለውን ሁኔታ በቅርበት እየተከታተለ ኢንፎርሜሽን በመካከለኛ ደረጃ ለሚገኙ መኮንኖች እንዲያቀርብ በማድረግ ከታች ያለው አካልም በዚሁ መሰረት እየተናበበ እንዲሄድ አደረጉ። አንድ ችግር ከመፈጠሩ በፊት ሁኔታዎችን ማንበብና ኃይልን ማዘጋጀት የበሳል መሪዎች የየለት ተግባር ባህሪና ግዴታም ጭምር ነው። የድል መሰረትም ይኸው ነው። ይህንንም አደረጉት።